አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራቸው የረምዳ ለማ ፔጅ ተከታታዮች እንዴት ናችሁ እንዴት ከርማችኋል የኔ ተወዳጆች ኢንሻአላህ እንግዲህ ብዙዎች አራስ ቤትኜ በጣም የተለያየ ሽሆን እየላካችሁልኝ እያዘዛችሁኝ ነበር ያው ምንም ማድረግ አልቻልኩም ኢድንም ያው ብዙ ነገር ለእናንተ አስቤ ነበር እንዳጋጣሚ በ27 ወለርኩኝ። ደግነቱ አልሐምዱሊላ መጅሊስም የቤት እቃም ሁሉንም ያዘዙኝን ሰዎች አማናይን አድርሼ ተወጥቼ ነው ወልጄ የተኛሁት። አላህ ብቻ አልሐምዱሊላ። ምንም አይነት የምወቀስበት ነገር የለኝም። ሁሉንም ጨራርሼ ነበረ። አሁን ደግሞ ለአረፋ በጣም ብዙ ሰዎች ቀሚሶች፣ ጅልባቦች አዘውኝ ነበረ። እንደምታዩት እንግዲህ እነዚህን ሽፎኖች ለአረፋ ትዕዛዝ የተቀበልኳቸው ነበሩ በዚህ መልኩ አልቀዋል። ከዛ በኋላ ደግሞ የኔን ሽፎኖች ኖርማል ሽፎኖቹን የሚያዘዙ ሰዎች ነበሩ። እንደነሱ ለነሱ ቆንጆ ቆንጆ አዘጋጅቼላቸዋለሁ ማለት ነው ውዶቼ። እነዚህን ሽፎኖች ኢንሻአላህ እንግዲህ መጀመሪያ ላይ የመጡት ሽፎኖች እራሳቸውን በራሳቸው የሚነጩ እና ሻርፓቸው የሚንሸራተት ስለነበረ እነዛን ያው ብዙዎች ስታዙኝ አልገዛ ሁላችሁም ነበር። ለምንድን ነው እኔ ብዙ ጊዜ የሚያስወቅሰኝን ነገር መስራት አልወድም፣ የሚወቀስበትን ነገር ማድረግ አልፈልግምና ሽፎኑ ደረቅ ስለነበር ለራሴ የራሱ ብለብሰው ብዬ አልወደድኩትም ነበር፣ ያንን ማለት ነው። አሁን እነዚህ ደግሞ ውድቅ ባለ ጨርቅ በሚያምር መተውላችኋል እንትኑራ ራሱ ይሄ ከስር ያለው ለስላሳ ነው። ራሱን አይነጭም። ሻርፖቹም ትንሽ ያዝ የማድረግ አቅም አላቸው። ብዙ ጊዜ እናቶች እኛ ፒምም አድርገን ኖርማል አጣፍተን መልበስ እንችላለን። እናቶች የሚንሸራተት ነገር ስለማይወዱ የሚንሸራተቱ መሆናቸውን ጠልቼ ነበር ያላስጀምርኳቸው። አሁን የመጣው ጨርቅ እንደምታዩት ቆንጆ ነው። ሻርፑም አይንሸራተትም። በዛ ምክንያት እነዚህን ሺፎኖች ይዤላችሁ መጥቻለሁ ማለት ነው። እንሻአላህ ማዘዝ የምትፈልጉ ደግሞ ከስር በማስቀምጥላችሁ ቁጥር ማዘዝ ትችላላችሁ። ያላችሁም ያው ልኬታችሁን እየነገራችሁ ያው በብዛት ባንቺ ልክ እያላችሁኝ ያሰራኋቸው ብዙዎቹም በእኔ ልክ ናቸው። ሂደውን ቤተሰቦቻችሁ ደግሞ እየወደዱላችሁም እንደሆነ ነው እየነገራችሁ ያላችሁት። በጣም አመሰግናለሁኝ። እንሻላ እንግዲህ እነዚህን ሽፎኖች እያቸው በጣም ነው የሚያምረው። ከለበስኳቸው ውስጥ ደግሞ የትኛውን እንደወደዳችሁት ኮሜንት ላይ ትጽፉልኛላችሁ። በጣም ነው የሚያማምሩት። በአምስት ሜትር ነው የሚሰሩት። እንደምታዩት አምስት ሜትር ስለሆነ በጣም ሰፊ ነው። ሻርፓቸው ጋር እንደዚህ ፏ ብላችሁ አረፋችሁን ማሳለፍ ትችላላችሁ። ለቤተሰብ ለዘመድ፣ ለወዳጆቻችሁ፣ ለሰርግ፣ ለፕሮግራም ኖርማሊ አንድ አይነት ምስት ለብሱ እንደዚህም ቤታችሁ ለብሳችሁ ፏ ለማለት የሚያምሩና በቃ ፏ የሚያደርጓችሁ ነገሮች ናቸው። ያው እንግዲህ እንደምታዩት ገንፎ ትንሽ ወፈር ቢያደረገኝም ሸንቀጥቀጥ ያልኩ ሰው ነኝ። ማማዬ ሳቅሽብኝ ነው እንዴ? እንደምታዩ ነኝና በቃ እንደኔ ሸንቀጥ ያላችሁ ከሆናችሁ ወገባችሁ ስምንት ቁጥር እንደዚህ አስራ አስራ ዘጠኝ ቢሆን ችግር የለውም ብትሆኑ እንደዚህ መልበስ ትችላላችሁ። ይቺ ብሉ ብላኳ በነገራችን ላይ ለቀጭን ሰው ነው የተሰራችው። አጭርና ቀጭን ናት ሴትዮዋ የተሰራላት፣ ግን ያው ለእኔ ባንቺ ልኩ ነው። አነስ ያለን የተባልኩት ለዛ ነው ትንሽ አጠር ያለችው። ግን እንደምትዋት በጣም ነው የምታምረው። እስካሁን ካያችሁት ከለር የትኛውን እንደወደዳችሁት በነገራችን ላይ ኮሜንት ላይ አስቀምጡልኝ፣ ኮሜንት ላይ ጻፉልኝ። እንደምትወዷቸው አልጠራጠርም። ማዘዝ ደግሞ የምትፈልጉ ሰዎች ካላችሁ ከስር በሚቀመጠው ቁጥር እዘዙኝ ማለት ነው እንግዲህ ሽፎኖቹ የአሁኖቹ ይሄን ይመስላሉ የበፊቶቹ ሽፎኖች ደግሞ እንሻአላህ ያሉኝን እነዛን እየለበስኩ አሳያችኋለሁኝ ለማዘዝ እንዲመቻችሁ ብዙ እህቶችም እያዘዛችሁ ስለሆነ አሁን ላይ በእርግጥ ትንሽ ወረፋ አለ ለአረፋ መጅሊስም ኤሌክትሮኒክስ ነገር የቤት እቃ እንዲሁም ደግሞ ኖርማል ቀሚሶች አሁን በብዛት ለአረፋ ትእዛዝ ስላለብኝ እነዛን እንሻ አላህ ቶሎ ጨርሼ ቀጣይ ደግሞ ለእናንተ የተሻለ የምላቸውን ልብሶች የተሻለ የምላቸውን ነገሮች እያስኩላችሁ መጣለሁኝ። ያው ሰሞኑን ነው እንግዲህ ከአራስ ቤት ወጣ ወጣ ማለት የጀመርኩት። እስከ ዛሬ ስላልወጣሁኝ ነው እንጂ ወጥቼ ቢሆን በብዛት አሰርቼ ሁላችሁም እንድትዳረሱ አረግ ነበር። ግን እነዚህም በጣም ነው የወደድኳቸው። የአራስ መጠየቂያ አንድ ብታሰሩልኝ በጣም ደስ ይለኛል ትላላችሁ። ምን ችግር አለው? ይህ ኖርማል ነው። አይደለም፣ በማህበር ያሰሩልኝ ምን ችግር አለው? ከአንድ ቤት አንድ መቶ ቢወጣ እኮ ዋጋው መቼም ማሻ አላህ ነው፣ ውድ ነው። በነገራችን ላይ ኖርማሉ ያኛው ሽፎን ቅናሽ ነው፣ እነዚህ ትንሽ ጭማሪ ያላቸው። እኔ እንደዚህ አልጠበኩትም ነበር፣ በዛኛው ሽፎን ስላየሁት ግን ይሄ ያው ከነሻርፖም ስለሆነ ይመስለኛል። በዛ ላይም ደግሞ አዲስ ነገር ሲሆን ትንሽ ዋጋው ይጨምራል። ከዚህም የተሻሉ አዳዲስ ነገሮች እየመጡ እንደው ተነግሮኛል። ነገር ግን እነዚህን ያለበሳችሁ፣ ቤተሰቦቻችሁን ያላለበሳችሁ እነዚህም ማልበስ ትችላላችሁ ማለት ነው። የትኛውን ከለር እንደወደዳችሁት አስቀምጡልኝ። ከዛ ውጭ ደግሞ ባለፈው በዘውጁና ጉዳይ ላይ የዛሬ አስር ቀን ምናምን የሆነ ቪዲዮ ሰርቼ ለምን እንደሆነ አላቅም ለእናንተ አለቀኩላችሁም ነበረ። ይሄ ችግር ከመምጣቱ አሁን ላይ ይሄ ሁላ ግርግር ከመምጣቱ በፊት እኔ የተሰማኝን አስተያየት ሰጥቼ የሚገርማችሁ ነገር ሳላወራው ሳላወጣው ሚዲያ ላይ ቀረሁኝ ማለት ነው እና አሁን ላይ ያንን ቪዲዮ ለእናንተ ለቀኩት ምን አይነት አስተያየት ሰጥቼ እንደነበረ እንድታዩት ብዬ ማለት ነው። እንሻአላህ ሀሳብ አስተያየታችሁን እናንተም አስቀምጡልኝ። እወዳችኋለሁ። ቪዲዮውን ግን እስከ መጨረሻው ድረስ ማየታችሁን እንዳትረሱ ማለት ነው። እስከ መጨረሻው ድረስ እዩት። ላይክ ሼር አድርጉ። እንሻላ። በቀጣይ ደግሞ አብያዎች ነው ማሳያችሁ። የአብያ ስታይሎች ብዙ አይነት አብያዎች መጥተዋል። እነዛን አብያዎች ያሳያችኋለሁኝ። ቀጣዩን ደግሞ የዘውጁና ጉዳይ ላይ አስተያየት ሰጥቼ የነበረውን ቪዲዮ እዩ ትላለው። ሰላም ሰላም አሌይኩም ወራህመቱላሂ ወበረካቱሁ። ቪዲዮ አላለቅም በነገራችን ላይ እዩ ሺ ያው ዘውጁና ጉዳይ ላይ ነው ብዬ ነው ሽርብትን አልኩበት። እኮንዱ በጣም ነው የሚያምረው እኮ። ማሻላ ማሻላ ማሻላ ሂጃቡ ጋ አብያው አብያውማ በጣም ነው የሚያምረው። ኖርማሊ ይሄንን እንደዚህ ብዙ ጊዜ ፕሮግራም ምናምን ሲሆን ነው እንደዚህ አንዳንድ ሰዎች ናቸው እንጂ እናቶች ናቸው በብዛት እንጂ፣ ኖርማል አሁን ወጣት ልጆች ይሄንን ብቻ ነው የለብሱት። አብያ ሲሆን ነው እንጂ አብያ ግን ሁሉ ጊዜ ትለብሸዋለሽ። አሰላሙ አለይኩም ወራህመቱላሁ ወበረካቱ። ተከታታዮች እንዴት ናቸው? እንዴት ገርማችኋል? ያው እንግዲህ ሰሞኑን ከሚዲያ ብርቅ በጣም ብዙ ነገር ነው አዲስ ነገር እያየሁ ያለሁት እና ዛሬ ቲክቶክ ላይ እንደ አጋጣሚ ስገባ ሴቱ ሁላ ዘውጁና ዘውጁና ይላል ማለት ነው። እና እነሱ እንደዚህ ስላሉ ተብሎ የትዳር ማጋባት ነገር ተጀምሯል መሰለኝ። እና የሆነ የተቀረጸ ቪዲዮ እያየሁኝ አንዷ ጋር አወራሩት፣ ሰውዬውን አገናኙት። ካወሩ በኋላ ቀሪውን በውስጥ ጨርሱ አሁን ሰው ስለበዛ ወረፍ አለ ምናምን አላቸው ማለት ነው። በጣም ነው የደነገጥኩት። ምንድን ነው በውስጥ የሚጨርሱት እንዴ? ሰውን በውስጥ እንዲያወሩ እየገፋፉ ነው ማለት። የተቀመጡት ሰዎች ምንድን ነው ያሰቡት? ነገር በነገራችን ላይ ውዶቼ ትዳር ከአላህ ነው። በዱዋ ነው የሚገኘው። ዱዓ አድርጉበት። በእርግጥ ሚዲያም ላይ ሆነ ታክሲም ውስጥ ፌስቡክም ላይ የትም ቦታ ሰው ተገናኝቶ ሊጋባ ይችላል። እህልችሁ ነው ያንን፣ አላህ ነው የሚያውቀው። የእናንተ ነው ሀጣጫችሁ የት እንዳለ የሚያውቀው አላህ ነው። ነገር ግን አንዳንድ ጊዜ እነዚህ በሚዲያ የሚመጡት ሰዎች ምን አይነት ሰዎች ናቸው? ምን ያክል ስለሚያወሩት ነገር እርግጠኛ ናችሁ? ምን ያክል እነዚህ ሰዎች የሚያወሩት ነገር ትክክል መሆኑን በምን ታውቃላችሁ? እንኳን ሚዲያ ላይ ያለው እና ቤተሰብ አማርጦ መርጦ እናም ታይታችሁ ጓደኛ ወዶት የሚድራችሁ ባል እንኳን አልጠጣም ወይ አላጭስም ወይ አልቅምም ብሎ አንቺን ካገባ በኋላ ሲቅም አላገኛሽ በጣም ብዙ እንዲህ አይነት ነገር አለ እኮ ሰው እንደዚህም ታይቶ የሚያልቅ ነገር እኮ አይደለም ሰው ተጠንቶ የሚያልቅ አይደለም በእርግጥ ነገር ግን ምን ያክል ስለ ሰዎቹ ማንነት ምን ያክል አረጋግጠው ነው የሚድሯችሁ ምን ያክል ድረስ ይሄዳሉ ይሄ ሰውዬ ያለኝ ያለኝ ሲል ሂደው አጣርተው ነው የሚድሯችሁ፣ ወይስ ቀጥታ አገናኝተዋችሁ ነው የሚዘጉት? እንዴት ነው ነገሩ? እስኪ ያለውን ነገር ግልጽ አድርጉልኝ። ማለት እኔ አልገባኝም፣ አልተዋጠልኝም። እንደዚህ ነገሮችን ቀለል አድርገው እንትናንትናንትና በውስጥ አውሩ ብለው የሚልኳቸው ማለት ነው። እኔ በነገራችን ላይ የወንድም ባህሪ በጥቂቱ ስነግራችሁ ወንድሜ ለእኔ የወንድምነቱ ባህሪ ለእኔ ሌላ ነው፣ ለጓደኞቹ ሌላ ነው፣ ለሚስቱ ሌላ ነው ሚስቱ የማላቀውን ኔ ወንድሜን ባህሪ ነው የምትነግረኝ። የሆነ ነገር ሲከፋት እንዲህ አርጉ ስትል እኔ ወንድም እንዲ አያረግም ነው የምለው። ለምን ያ ለእኔ ነው ለእህቱ ነው እንደዛ የሚያደረገው። ጓደኞቹ ጋር ደግሞ የሆነ ነገር ሲያደርግ አይቼ እኔ ወንድም እንዲህ ያደረግ እንዲ ሲል ረ ከዚህ የባሰ የሚያደረጋል ይሉኛል። ያ ማለት ምንድን ነው? ሁላችንም እንደ እንዲያቀራረባቸው ይለያያል። ለእናቱ ሌላ ነው ያልች ለእህቱ ሌላ ነው፣ ለጓደኞቹ ሌላ ነው፣ ለሚስቱ ሌላ ነው። እና በራሴ በወንድሜ እንኳን እርግጠኛ እንደ እኔ ወንድም ይሄን ያደርግም ብዬ ለመዳር እቸገራለሁ፣ እንኳን ሚዲያ ላይ ያወቅኩትን ሰው እና በጣም ከባድ ነው። እና ዱዐ አድርጉ። እኔ እንጃ፣ እኔ አላቅም። ህይወታችሁ ላይ አቀልዱ፣ ዱዐ አድርጉ። ትዳር ማለት በጣም ከባድ ነገር ነው። እንግዲህ ትዳር ስታገቡ እንግዲህ እድሜ ልካችሁን አብራችሁ ለመኖር ነው አደለም? መቼም እኔ አይቼ ሞክሬ እወጣለሁ ብሎ የሚገባ ይኖራል ብዬ አላስብም። እኔ እንደዛ ብዬ ስላልገባሁ ማለት ነው። እና የእድሜ ግማሻችሁን እንግዲህ አላህ በህይወት እስካቆያችሁ ድረስ ልኖሩት የምትገቡት ህይወት ነው። ትወልዳላችሁ፣ መውለድ አለ፣ በጣም ብዙ ነገር አለ። በዚህ መሀል ብዙ አለመግባባቶች፣ ብዙ ነገሮች ሲፈጠሩ ችለሽው የምትኖሪው አይነት ሰው እንዲሰጥሽ ለይል ተነስተሽ ዶ አድርጊ። የምንፈልገው ባል የተናገርነው መስፈርት እርግጠኛ እንዴት ያሟላል የሚለውን ነገር አላቅም። ለምሳሌ ልጅቱ የተናገረችውን መስፈርት ከወደደው ልጁ የራሱን እሷ እንደምትፈልገው አይነት መስፈርት ተናግሮ ቢመጣ ምንድን ነው እንትን የሚለው አሁን ለምሳሌ የቀራ ይሄን ያክል የተማረ እድሜው ከ30 በላይ የሆነ እንዲህ አለ እንዲህ አለ እንዲህ አለ ብዬ ተናገርኩ ልበል ከዛ ታችሁ ነው እየሰማ ነው እሱ እዛው ላይቭ ላይ ነው ያለው አይደለ ከዛ እሱ ደግሞ ምንድነህ ሲባል ይሄ ነኝ ያለኝ ያለኝ ያለኝ የምፈልጋት ይሄ ይሄ ነው ብሎ የእሷ መስፈርት ሊናገር ነው ማጥመጃስ ቢሆን ማጥመጃስ ቢሆን ከዛ በኋላ ነገ የሆነ ነገር ቢፈጠር ገንዘባችሁን ይዘውባችሁ ቢጠፉ ምን ማን ነው ተጠያቂው? እኔ አላቅም። በእርግጥ ማለት አሁን በዛም መጣ በዚህም ያለው ትዳር ሁሉም አንድ አይነት ሆኗል። አስቸጋሪ ነው ለመፍረድ። በዛም መገኘቱ ኸይር ነው እላለሁ፣ በአንድ በኩል ማለት ነው፣ ትዳር ለሚፈልጉ ህቶች። ነገር ግን ደግሞ በዛ መጥቶ የገባው ባል፣ ወንዶች የሆነ ሰበብ ነው የሚፈልጉት አይደለም፣ ሴቶችን የሚናገሩበትን አንቺ እኮ ባላተሽ በሚዲያ ያስፈልገሽ ነው ያገኘሽኝ ቢላትስ ነገር ወላሂ አንቺ እኮ ባልጠፋ ብለሽ በሚዲያ ያስፈልገሽ ይሄን ይሄን ናይ ባልፈልጉልኝ ብለሽ አባረሽ እኮን ያገኘሽኝ ደግሞ ዛሬ ልኮር ያምርሻል እንዲ አይቁሞ ቀር እኔ ባላገባሽ እኮ ቁመሽ ትቀሪ ነበር በየሚዲያው ሲፈለግልሽ ይኖር ነበር እያለ ማሸማቀቂያ ቢያደረግብሽስ ነገር ኧረ እኔ እንጃ እኔ አላውቅም ብቻ ብቻ አላህ ኸይሩን ይምረጥላችሁ እህቶቼ ማለት ነው፣ ትዳር የምትፈልጉ ሀላል ህይወትን ፈልጋችሁ ለተጨነቃችሁ እህቶቼ አላህዬ ሀላል የሆነውን እናንተ ከሰባችሁት በላይ ለእናንተ ህይወት የሚገባውን ትዳር አላህ ይወፍቃችሁ። ግን በዱአ በርቱ። ወላሂ ህይወት ትዳር በዱአ ነው። ኖርማሊ እኔ ገና ልጁኝም ስለነበረ ያገባሁት ምንም በጣም ነበረ የምበሳጨው ከጓደኞቼ በታች ሆንክ ይመስለኝ ነበረ በሰዓቱ ማለት ነው። ነገር ግን እየገባችሁ ስትሄዱ የዛን ሰዓት እናቴ ሊሁን ብላ በቃ ይዛ ባት ድሬ ኑሮ አሁን ያለኝን ህይወት አሁን ዩቱበር እንደመሆን ይመጣል። ምን አይነት ህይወት ይኖረ ነበር ከአንድ ከተለያየ ዩቱበር ጋር እየተዛዘልኩኝ እየተቃቀፍኩኝ ልሰራ ነበር። ያረብ፣ የሰተርከኝ ጌታ ክብር ምስጋና ላንተ ይሁን። አሁንም ደግሞ ከዚህም በኋላ ህይወቴን ያማረ ይተዋባርግልኝ፣ ልጆቼንም አንተ ጠብቅልኝ። ከሚፈራው ከሚወራው ቦታ እንዳይውሉብኝ፣ መጥፎ ጓደኛን ላንተ ጠብቅልኝ። በጣም ነው ዱዓ ማድረግ የሚያስፈልገው አሁን ጊዜውም ስለሚጨንቅ ስለሚያስፈራ እና በዚህ ጉዳይ ላይ ይሰቡበት። አላህ ይገዘን፣ አላህ ይገዛችሁ ለማለት ነው። እወዳችኋለሁ። ሰላም አለይኩም ወረሀመቱላሂ